ከዲቦራ ጋር እንድበሻሸቅ ዲቦራ ጋር ስለተጣላው የሱን እንዳደርግ ነው። አሁን አብራው ዲቦራ ከሆነች የጻፈችው፣ ዲቦራ የማንላቀቅ ጦርነቱ ውስጥ ከኔ ጋ ትገቢያለሽ። የጻፈውን ኮመንት ስክሪንሹት አድርጌዋለሁ። እኔ ክርስቶስ ምስክሬ ነው። ታውቃላችሁ ሰው አልነካም፣ ሰው እራሱ መጥቶ ከነካኝ፣ ዲቦራ ያለፈው ያለቀሽው አላለቀሽም፣ አስለቅስሻለሁ ዲቦራ ይሄ ሰውዬ የጻፈው ኮመንት አንቺ ከሆንሽ የጻፍሽው ቢኮዝ ላስት ታይም እየሰማችሁ ነው አንተ ቤት ገብቼ እኔ መጻፍ እችላለሁ አንቺ አድርጌ እንዲያረጋለው ምናልባትም አንድ ሰው ጓደኛ ሲሆን ፒን ነምበር መቀየር ይችላሉ ይሄን የጻፍሽው በሱ ስም አንቺ ነሽ ብዬ ነው በአሁኑ ሰዓት ፊሊንግ የሚሰማኝ ይሄ ሰውዬ አማርኛ መጻፍ ይችላል ኮመንት ላይ መልሱልኝ እግዚአብሔር ምስክሬ ነው። እስከዛሬ ቤታዮ እብን እንኳን ድምፅሽን ላስታይም ታይም የተፖሰተውን ሮሚያ አጥፊላ ስትለኝ አጥፍቼዋለሁ። እስከዛሬ በሚደረግብሽ ነገር ላስታይም ያስለቀስኩ ያስለቀስኩሽ ይበቃል ብዬ አንድም ነገር ሚዲያ ላይ ስለ አንቺ ሲደረግ ከመናገር የተቆጠብኩት ባለፈው ያደረኩት ትክክል አይደለም። በዚህ መልኩ ምን አገባኝ ብዬ ነው። አሁን ግን ያንቺ ባልነኝ ይበል፣ ውሽማነኝ ይበል፣ ምነኝ የሚበል የጻፈውን ኮመንት ስክሪንሾት አድርጌ ይዤዋለሁ። እኔ የሚሰማኝ ከአንቺ ጋር ታርቋል። ከአንቺ ጋር አንድ አልጋ ላይ ልትሆኑ ትችላላችሁ። አንቺ ትሆኛለሽ የጻፍሽልኝ። እግዚአብሔር ምስክሬ ነው፣ ዲቦራ አስለቅስሻለሁ ሳላረጋግጥ አላስለቅስሽም። አንቺ ከሆንሽ ግን እመቤቴ ምስክሬ ነው። እኔ ከሰው ጋር ስጣላ አለካም ታውቃላችሁ። በፊትም ቢሆን አለ ምክንያት አልነካሁትም። ምክንያት ስላለኝ ነው። አሁንም ደግሞ ይሄ ሰውዬ አማርኛ መቻል ሳይጽፍ ከሆነ እሱ ከሆነ የጻፈው፣ አንተ በገባህበት ገብቼ አንተን እንዴት እንደማደርግን ያውቃለሁ። ሪኮርድ አርጋችሁ ላኩላት የጻፈውን ኮመንት እኔ ነኝ ብሎ እሷ የለችበትም፣ ይሄ የኔ ሀሳብ ነው ብሎ እሷ አማርኛ ሰምቶ እኔን ተከትሎ ዳትማች ይከተለኛል ማለት ነው። ስለዚህ ይሄ ሰውዬ ኢትዮጵያ ቲክቶክ ላይ መጥቶ ምን እንደሆነ ፍላጎቱ አይቼዋለሁ። ለቤታቸው ያለውን ጥላቻ ዳትሚስ የሆነ ነገር አላቸው፣ የሆነ ነገር አለ ማለት ነው። ስለዚህ የዛሬው ሚካኤል ይሄን እንዳይል አደረክልኝ፣ አመሰግናለሁ። ሚካኤል በሚያውቀው አልፋታህም፣ አልፋታህም፣ አልፋታሽም። ይሄን መልዕክት አስተላልፉልኝ። በዛሬ በለተቀኑ ሚካኤል ይሄን የጻፍክበትን ቀን ይሄን እንድታውቅ። ስለዚህ ከእናንተ ጋር ቀጥላለሁ። እንደው ስክሪንሹ ደግሞ አድርጌ ይዤዋለሁ። ለዚህ ነው ስልኬን ምጎረጉሬ የነበረው። ሮማን አታየኝም ብለን የጻፍከው፣ እግዚአብሔርን ታለቅሳለን። እኔ ሰው አልነካም፣ ከነኩኝ ሴጣን ነኝ ሴጣን ነኝ። ዛሬ ቀኔን እንደረበሽካት ቆጥረ እግዚአብሔር ምስክሬ ነው። በገባ በገብች አንተ ገንዘብ ይዘን የመጣኸው እኛ እግዚአብሔር ነው ያለ ነው። ለምን እኔ በገንዘብ አትገዛኝም። የፈለግከው ያንተን ይሄንን አንበሳ ምን ምታወዶ እኔ በገንዘብ የምገዛ ሴት አይደለሁም። በገንዘብ ቢገዛኝ ሚላ ይገዛኝ ነበር። ለሚላ አልተመለስኩም። በቀን በእኔ ለሚያውቀው ሰው አስራ ሰባት ምንድነው የምትሉት? ሪቨርስ ነው ምናምን፣ ያወረደ ሚላ ሚላ በገንዘቡ እኔን አልገዛኝም። በገንዘብ የሚገዛኝ ሴት እኔ አይደለሁም። አንተ አንበሳ እንድታወርድልኝ እቤቴ ላስገባ ብዙ ጊዜ ገዝት ልካል፣ አላስገባውህም ቢኮዝ በአንተ ምክንያት መነካካት ስለማልፈልግ። ያንን ስላላገኘ መተኔ እንድትለቅፈኝ ምንም አይቀረኝም። ዲቦራ አትቀረኝም። ከአንተ ጋር ሰላም የሆነን ሰው ጨምር ነው የምረብሸው። አለቅህም። መዝሙር እየዘመርኩ ነው የለከፍከኝ። ብሔር ሁሉ ነገር አጣርቼ ረግጠሃለሁ። አለቅህም። ኪዳነ ምረ ምስክሬ ነው እ እኔ ሌላ ሰው ቢጽፍልኝ ችግር የለም። አንተን ግን አይችልሁ። አላቅህም። አታቀኝም። በዚህ መልኩ ኢትዮጵያ ቲክ ተከሮችን ተከትለ ለቤት ታዮ ያለህ ጥላቻ ቤታየው ገልጣ ቤታየ ጎንደሬ ናት። ከማይሆን ሰው ጋር ነው ገጠምከው። ቤታየው ለዲቦራ ስትል ንቃትታ ሊሆን ይችላል። እኔ ግን አልተወህም ካለቅሳለ ኮመንትን ደግሞ ቁጭ አድርጌዋለሁ። የመጣህበት ማህበረሰብ አይቀሬ ሰባይ ምን አልቀሬ ቀጥጬ ቀጥጬ ነው የምለቅ። ጠብቀኝ፣ አንተ ወራዳ ማለት ነው። ከኔ ጋር እንዳትቀልድ ማንህንም ሳልነካ ገቢ ከሆንክ አስገባለሁ ስራ አድርጌ ነው። ሂድና ገንዘብ ካለ እዚህ ቲክቶክ ላይ ገንዘብን ከምትለቅ መላጣህን ይሄ የተመለጠውን መላጣህን ሄደህ አስተክልበት። መላጣህን አስተክልበት። እዚህ መላጣ ፀጉሩ እንትን ብሎ ተመልጦ እዚህ ከእኛ ጋር መከራ እንትን ያለ ትጋጋጥ አለ አበሻ ለመሆን ሂድና ፀጉርን አስተክል። እንዲህ ነኝና ሮማን ተሰማ። ከኔ ጋር ድፍረት እኔ ሰው አልነካም። ከነካኸኝ ሚካኤል እግዚአብሔር ሚካኤል የበለጠ ቃኑ ሚካኤል የሚያስለቅስ ነገር ያዝብሃል። እኔ ዲቦራ እንዳልመስልህ። አንተ ዛሬ ምን እንደፈለክ ከኔ ጋር ትናገራለ። ምለቅ እንዳይመስልህ አለቅህም። ክርስቶስ በሚያውቀው ምለቅ እንዳይመስልህ። ድፍረት ከኔ ጋ በገዛ እጅ ገቢ ቤታዮ ዝም ያለች ለዲቦራ ክብር ስላላት ነው። ፈርተን ምናምን መስሎ ከሆነ ቆይ እኔ ነኝ የቤታዮንም ጭምር ልምወጣላት፣ ጠብቀኝ። ከማጋ እንደተላተምክ ዲቦራን ጠይቃት ሂድና፣ ድረስ መተል ለእንደዚህ አይነት ደርሰሃል። ማነው የላከ ፊንገሯ ናት ማናት? አስለቅሳለሁ አስለቅሳለሁ፣ እመብርሃን ምስክሬ ናት። አስለቅሰለሁ እጅህን ይስበረኝ እስከምትል ነው ማስለቀሰክ። ሁላችሁም ኢትዮጵያን አይታችኋል። አልለካሁትም፣ አልደረስኩትም ቁጭ ብሎ በቤቴ እራሱ ገቢ እንደሆነ አይታችሁታል። እኔ ሰው አልነካም፣ ከነካኝ ግን ማንም አይመለስም። ማንም እኔ የምመለስ ነገር የለም። ላመንኩበት ነገር ማንም ይቀረኝ ሰው የለም። ሚካኤል በለተ ቀኑ እጅና እግርን ሰባብሮ ያስቀመጠው እግዚአብሔር ተናግሮ አናጋሪን የያዝልን እግዚአብሔር አምላክ ቲክቶክ ላይ መጥተው ተናግረው የሚያናግሩ ኮመንት ላይ ሰው አያይኝም ብለው ተደብቀው መጥተው ሰው የሚነጁሱትን አንተ በለተቀኑ እጃቸውን ውጋት ልቀቅባቸው። ይ ኮመንት ጻፍ ብላ እንደላከች ዲቦራም ከሆነች ዲቦራ ዲቦራ አስለቅስሻለሁ። እኔ ትቲያኬ ላይ የፖስትኩትን እንኳን አንሺ ስትለኝ ያነሳሁት ለቤታዮ ብዬ ነው። ቤታዮ መታ አንሽላ ስትለኝ አንስችልሽ ይልሻለሁ። ያንን ያደረግኩት አንቺን ፈርቼ እንዳይመስልሽ። ነገር ግን ከዚህ በኋላ እንዲህ ገብታችሁ ራሳችሁ ናችሁ ነገር የፈለጋችሁ። በዕለቱ በሚካኤል ቀን ዛሬ አልናገራችሁ ቀኑ ያልፋል። ሚካኤል ለእኔ ታላቅ ቀን ስለሆነ ሚካኤል ለእኔ ብዙ ያደረገልኝ መልአክ ስለሆነ ሚካኤል ለእኔ ሁለቱም አያቶቼ ቤተ ክርስቲያን ሰርተው ካሉት መላእክቶች ካለ ሰማቶች ካሉት ሁሉ መርጠው ለሚካኤል ቤተ ክርስቲያን አጋጣሚ ሆነው ሁለቱም አያቴ ቤተ ክርስቲያን ሰርተው በሚኖሩበት አካባቢ ለሕዝባቸው ያበረከቱበት ቀን ስለሆነ ነው። አገባሽም ጸዲ የምትባይ ልጅ አይማይ መለከትሽ ውስጥ አትግቢ፣ መመስከር ያለብሽ ማነሽ ጸዲ ነው ምናምን የምትባይ ሴትዮ እየጻፍሽ ያለሽው፣ ፀዲ ጸዲ እንዲያርጋለች ወይስ ስትባይ አላረኩም ሮማን አድርጋለች እንኳን ብትባይ የኔ እንኳን ሞዴሬተር እሚያውቁኝ ሮማን አትልም ብሎ አይከራከሩም። ለመሰልሽ በዚህ ዘመን መከራከር ያለብሽ ለራስሽ ለተጠየቀችው ለዚህ ሴት አታውቃትም፣ አብረሻታ አታድሪም። ስለ ስለሷ የምታቂው ነገር የለም። እዚህ ጋር የምታቂኝ ሮማን ይችኛዋን ሮማን ነው ከዚህ በስተጀርባ ሮማን ክፉ ሴት ልሁን ጥሩ ሴት ልሁን ምን ልሁን የምታውቂው አንድም ነገር የለም። ሚዲያ ላይ ያየሻትን ሮማን የተቀበልሻት ከዚህ ወጥቼ ሮማን በህይወቴ በምኖርበት ሰዓት ምን አይነት ሮማን እንደሆንኩ የሚያውቁ እዚህ ለንደን ላይ ያሉ አብረውኝ የኖሩ የተቀበልኳቸው ከ50 ከ60 በላይ የሚሆን አበሻ ቤቴ ተቀብዬ ስኖር በለት ስኖር እነዛ ሰዎች ሮማማ እና ሲባሉ መመስከር ይችላሉ። ሌላው ኢትዮጵያ በገባውበት ሰዓት አንድ ወር ከአስር ቀን ተቀምጫለሁ። ያልተለዩኝ ሐና አርቲስቷ ያብስራ ቡጣ፣ ምናልባትም በቃ ያገኙኝ አባቃሪያ ከሰው ጋር ማን እንደሆነ የምታውቁት ሎንግ ተርም አብራችሁት ቱዌንቲ ፎር አወር አትሊስት ሰው ከዚህ ሚዲያ ወጥቶ ምን አይነት ሰው ነው ብላችሁ ለሰው የምትመሰክሩት? ሚዲያ ላይ ባለ አይደለም። ሚዲያ ላይ ማስመሰል ይቻላል። ስትናገር እርሷ አይታችኋታል። ልጄ ታማ አንድ ልጇ አንድ ያለው አንድ እንትን ያለው በእንትን አይቀልድም፣ አንድ አይን ያለው በእሳት አይቀልድም እንደተባለው አንድ ልጇ ቅያሬ የሌላት ታማ ሆስፒታል ሆና ያለችውን ሰምታችኋታል። ከሰዓት በኋላ የት ሄደች እንዳይሉ ሚዲያ ላይ መጣው ብላ በገዛ እጇ ምን ያህል የቲክቶክ ስክስና የወሬሱስ እንዳለባት አሳይታለች። ከአሉ ኢማጅን እንኳን ልጄ ከማፀኔ የወጣይ ልጄ ታማ ቀርቶ አይደለም ኢምፖርታንት ነገር ካለኝ ቲክቶክ ለምን ጥንቅር ብሎ አይቀርም አይቀርም ዛሬ የአመቱ ሚካኤል ነው። ከእንቅልፌ ተነስቼ ኢምፖርታንት ለእኔ ሚካኤል የአመቱ ሲሆን ለቱ ለኔ ይለያል። ሶስት ሰዓት አጥፍቼ ከሚካኤል ከራሱ ጋር ሻማችሁን አብርታችሁ የምታደርጉት ነገር ለራሳችሁ ይኖራችኋል። ስለዚህ እንኳን ቲክቶክ አንድ ልጄ የሁለት ዓመት ህፃን ትልቅ አ ትልቅ ብትሆን እራሳቸውን ይችላሉ። ህፃን የሁለት ዓመት ህፃን ሊታማብኝ ተውቃትና ተቅማት ይዟል። ቲክቶክ ለእኔ ኢምፖርታንት ሆኖ ከሰዓት ልገባ ስታ አረበስማ አብ አይምራችሁ። እንዴት እንደሚሰራ እዚህ ቲክቶክ ላይ በጣም ነው ግራ የገባኝ። የቲክቶክ ሱክስ ካቅም በላይ ነው የሆነባችሁ ሳየው ማለት ነው። እኔ ቲክቶክ ላይፍ አይደለም፣ ክርስቶስ ምስክሬ ነው። ለአንድ ወር ዘግቼው ብጠፋ ቲክቶክ ትዛለኝ። ምናልባት ቁጭ ስል የሆነ ነገር ሳረግ ምን እየተደረገ ነው ብዬ ላይ ይችላለሁ። ባልገባ ግን ለምን ፎር ኢቨር አይቀርም ቲክቶክ ላይፍ አይደለም ለእኔ ላይፌ ቤተሰቦቼ ናቸው። ልጆቼ ናቸው። ላይፌ ለእኔ ስራዬ ነው። ቲክቶክ ላይፌ ሊሆን አይችልም። ለምን ታርጌት አድርገው የሚመጡት ገንዘብ ስለሆነ እኔ ታርጌቴ ገንዘብ ስላልሆነ ታርጌቴ ገንዘብ ልሰራ አይደለም። እስቲ የእኔም ቤት ከስር ተቀመጡ። ታርጌቴ ገንዘብ አይደለም። ከሀበሻ ኪስ ውስጥ ገንዘብ ልለቅም እዚህ ቲክቶክ ላይ አልመጣሁም። ሰርቼ ማግኘት እችላለሁ። ቤተሰቦች ያሳዩኝ፣ ሰርቼ እንዴት ገንዘብ ማግኘት ነው። ቲክቶክ ላይ ገንዘብ ልለቅም አልመጣሁም። አላማም የለኝም ያበሻን ገንዘብ ለመልቀም ማለት ነው። ከማንም በላይ እዚህ ቲክቶክ ላይ ከሚመጣው ማንም እርድናም ጫወታ ሰውንም ቁጭ አድርጌ ማጫወት እችላለሁ? ገንዘባችሁ ግን የኔ ታርጌት አይደለም። የማናችሁም ገንዘብ ገንዘብ እኔን አይገዛኝም የሚገዛኝ ፍቅር ብቻ ነው። ገንዘባችሁ ለእኔ ፖኬት አይሰራም። ምናልባት እዚህ ቤት የኔን እርዳታ ፈልገው ለሚመጡ ሰዎች ብቻ የእናንተን ገንዘብ ልንጠይቅ እንችላለን። ሰው ለመርዳት እኔን ሮማ ኢንደ ፐርሰናል ማናችሁም እርዳታችሁን ለምኘ አላቅም። ወደፊት መለመን አልፈልግም። ኢስ ኖት ሚ። የእኔ ናቹራል አይደለም ሰው መለመን ኢንዶፍተዴ ልመና ያ ደሞ እኔ አይመቸኝም፣ አይመቸኝም ተፈቅሮ መቼኝ አይደለም። ሶስት ጊዜ ከተጫወትኩ በኋላ አንድ አበባ ስጡኝ እንዲያድርጉ እኔ አልች። ኢስ ኖት ሚ እኔ ልመና ፋሚሊዎች አላሳዩኝ። እግዚአብሔር ምስክሬ ነው። በአመቱ ሚካኤል ቀን እንደዚህ እንድናገር ለነጀስከኝ፣ አንተንም ወዳትም ዞራትንም በዙሪያ ያላችሁ

ዲቦራ የአስክንባትን ይዛ ፈርታ ሊሆን ይችላል። እኔ ግን ሰውን አከብራለሁ እንጂ የምፈራው በምድር ላይ የለም። እብን እንኳን ቢኖርህም ሞ የምፈራ ሴት አይደለሁም። ብትለቅ እራቆት የለም ከባሌ ጋር ሴት ስሳረግ አይኖርህም። ማንንም አልፈራ ማንን ምን ሊያመጣብሻ? በገዛ እጅህ እግዚአብሔርን አልለቅህም።